ሚስቴን በጣም እፈራታለሁ። አንዳንዴም ልትደበድበኝ ትነሳለች። ሚስቴ በዘመኑ አገላለጽ ፌሚኒስት የምትባል አይነት ናት። የእሷ ታዲያ ትንሽ ባስ የሚለው በምንም አይነት ጉዳይ ላይ ተነጋግረን እሷ ካላሸነፈች ሞት መስሎ ነው የሚታያት። ቁጣዋ አንዳንዴ ባሏ እንደ ቁጣዋ የሆንኩኝ ሳይሆን የእንጀራ ልጇ የሆንኩኝ ነው የሚመስለኝ። ምን ይደረግ፣ ትዳር አደር እችለዋለሁ። የሆነ ጊዜ ምን ሆነ መሰላችሁ እኔ እና እሷ የቁንጅና ውድድር ተጋብዘን ሄደ። ከዛ ስንመለስ አይኗን አፍጥጣ እንደዛ ቆመህ ያጨበጨብክላት ሴት ምንናት ተናገር ብላ አፋጠጠችኝ። አረ ምንም አይደለችም ብላት ሂድ፣ እሷ ታሳድር ብላ አውጥታ በር ዘጋችብኝ። በስንት ልመና በር ከፍታልኝ ባላጠፋው ጥፋት ይቅርታ ጠይቄ አስገባችኝ። አንዳንዴ ምን ሆኜ ነው እንደዚህ ምፈራው ላለሁ? መልሱ ግን በጣም ስለማፈቅራት ነው። ተጋብተን አንድ ላይ የኑርን ራሱ ልክ እንደ በፊቱ ነው ማፈቅራት። በቃ ምን ብዬ ላስረዳችሁ? እሷን ማጣት ለእኔ በጣም ከባድ ነው። ደግሞ የሚገርመው እኮ ስራ ቦታ ወንዱም ሴቱም የሚፈሩኝ እና የሚያከብሩኝ አይነት ሰው ነኝ። እንዴት እንደሆነ አላቅም። እሷ ጋር ስደርስ ግን መልፈስፈስ ጀምራለሁ። አሁን የጨነቀኝ ነገር የትምህርት ነፃ ስኮላርሽፕ አግኝቻለሁ እና ኃይለኛዋ ሚስቴን ምን ብዬ ነው ማሳምናት? እባካችሁ እስቲ መፍትሄ የፈልጉልኝ ወገን ወደሽ ከተደፋሽ ምን ጥያቄ የፈጠረብኝ መሰላችሁ? እስኪ አንድ ጥያቄ ልጠይቃላት ልጠይቃት ልጠይቅላችሁ እናንተን እናንተ ልጠይቃችሁ ከፍቅርና ከክብር የቱ ይበልጣል? ይህን ጥያቄ ትመልሱልኛላችሁ እና ወደ ባለታሪካችን ስመጣ መፍራት ካለ ጥሩ አይደለም። መፍራት ያለብን ፈጣሪያችንን ነው፣ አንድ አምላካችንን የፈጠረን ጌታ፣ የትኛውም ሁኔታ ይሁን የምታመልኩትን አምላክ ነው መፍራት ያለባችሁ። እና ማክበር ጥሩ ነው፣ መውደድም ማፍቀርም እኛ በተለይ እንመክራለን። በፍቅር ቲቪ ስር መዋደድ፣ መፋቀር፣ መከባበር በጣም ጥሩ ነገር ነው። መፍራት ግን አይዋጥብኝም ማለት ልክ ነው ብዬም አላስብም። ለምሳሌ ከምትወዱት ሰው ጋር እንደ ጓደኛ ቁጭ ብላችሁ የምትወያዩ፣ የምትጫወቱ፣ የምትሳሳቁ መጠን ባለው መልኩ ደግሞ የምትቀላለዱ ልፍያም ካለ የምትላፉ አይነት ይሆናል። ነፃ የምትሆኑበት ሰው ጋር ነው የፍቅር ግንኙነትም መጀመር ያለባችሁ ትዳር መመስረት ያለባችሁ። አሁን በድሮ ጊዜ ብናየው የድሮ አባቶቻችንና እናቶቻችን ከአክብሮት ነው ግን፣ ከአክብሮት ይመስለኛል ይፈራሩ ነበር። በተለይ ሴቶች ላይን ማለት ነው። እንደዚህ አይነት ነገር ምን ሪቨርስ ነው። እነዚህ ላይ ባለታሪካችን ሚስቱን በጣም የሚፈራት እና እሷም ደግሞ ቁጡና ኃይለኛ የምትባል ሚስት ናት። በዘመኑ አገላለጽ ፌሚኒስት የምትባል አይነት ናት ብሎናል። ግን ፌሚኒዝም ባይተወይ የሰዎችን መብት መጋፋት ወይም ደግሞ ሰዎችን መጨቆን ሰፖርት ያደርጋል ብዬ አላስብም። ምንም እንኳን ብዙ እውቀቱም ባይኖረኝ ስለ ፌሚኒዝም፣ ባለቤት ኃይለኝነት ነው ያለባት። በቃ ቁጡናት የሆነ በባህሪያቸው ቁጡና ኃይለኛ የሆኑ ሰዎች አሉ። እንደዚ አይነት ባህሪ ነው ያለባት። እንደዚ አይነት ባህሪ ያላቸው ሰዎች አውቃለሁ በቅርብ እና ትዳር ውስጥ ግን ሲሆኑ ለባሎቻቸው በጣም ደስ የሚሉ ሚስት ወይም ደግሞ ሆነ አሳቢ ተንከባካቢ እንደናት የሆኑ ሚስቶች አሉ። በዛው ልክ ግን ውጭ አሁን ውጭ አካባቢ ብታገኛቸው በጣም ሀይለኛ እንዲ እሷ አትደፈርም አትነካም። እንዲሁም ኤቨን አንዳንዴ እንዴት ነው እሷን አጉቷት እየኖር ያለው በቃ በምን ተግባብተው ነው አንድ ላይ የሚኖሩት የሚል ጥያቄ ሁላ እስከሚፈጠርባችሁ ድረስ በጣም ሀይለኛ የሚባሉ ሴቶች ቤታቸው ግን በቃ እናት የሆኑ ሰዎች አሉ እና ባለ ታሪካችን ግን በጣም ሀይለኛ ባለቤት ነው ያለችው እና በቃ የእንጀራ ልጇ የሆንኩ ነው የሚመስለኝ እስከሚል ድረስ ነው እንትን የምትለው ቁጣ በጣም የበዛበት እና እኔ ልክ አይደለም ባይኔ። ማለት ሁሉም ነገር ልክ አለው አይደለ፣ እስከሆነ ደረጃ ድረስ። አሁን የፈለገ ኢቨን ተናዳጅ ብትሆኑ ማለት ነው ራሳችሁ ራሱ ልክ መስጠት አለባችሁ። ምን ድረስ ነው ንዴቴን ማውጣት ያለብኝ? ወይም ምን ድረስ ቅናተኛ ቅናተውን መጥፎ ነው ቅናት፣ መንፈሳዊ ሲሆን ጥሩ ነው። መንፈሳዊ ቅናትና ሁለት አይነት አይደል? ቅናት ያለው ጥሩ ቅናትና መጥፎ ቅናት አለ። ጥሩ ቅናት ምንለው ለምሳሌ ሰዎች በህይወታቸው ወይም በስኬታቸው ምናምን በጣም ስኬታማ ሲሆኑ በጣም ደስ ይላል። በቃ እኔ ደግሞ አንድ ቀን እንደዚህ እሆናለሁ። ጥሩ ቅናት መንፈሳዊ ቅናት ምንለው እና ቅናትም ንዴትም አሁን ይሄ የቁንጅና ውድድሩ ጋር ሄደው ለምን ቆመ አጨበጨብ ክላት። ይሄ ቅናት በጣም ከባድ ቅናት። የራሳችን ሰዎች ናቸው እኮ ግን አንዳንድ ጊዜ ደግሞ እንዴት ነው የሆነ ገደብ አለው። በቃ ሰው ስለሆኑ የሚያደርጉት ነገር አሁን እኛም ቢሆን የምናረገው ነገር አለ አይደለ? እንደሱ አይነት ነገሮች ላይ ተነስተን የሆነ ይሄ ነገር በደላላ የምንለው ነገር የለም። ለምን እንደዚህ ሆነ? ለምን አያሀት? ለምን አጨበጨብክ? ለምን ሰላም አልካት? ኢቪን ሰላም ሲሉ ራሱ በርቀት የሆኑ ቪዲዮዎች አሉ ቲክቶክ ላይ ምናምን መተውላችሁ ከሆነ አላውቅም እና ሚስ ሚስቴ ሰቦች ሰላም እንዴት ሰላም ምስቲ ሰላም ሰዎችን ሌሎች ሴቶችን ናሽ ሌሎች ሴቶችን እንዴት ሰላም እንድል እንደምትፈልግ ይልና ገና አልክ ካተገቡሽ ሲደርሱ ብሎ እንደዚ የሚጨብጣቸው ምናም እንደዚህ አይነት ድረስ አይደለም መሆን ያለበት። በቃ ልቡና እሱነቱ የእናንተ ከሆነ በቃ ይሄ ማህበራዊ ኑሮ አለከሰው ጋር ላያውራ ይችላል፣ ሊቀናኝ ይችላል። እንደዚህ ነገሮች አሉ በልኩ ማለት ነው እና በጣም ከልክ ያለፈ ቅናት ወይም ደግሞ ከልክ ያለፈ ብስጭት፣ ንዴት ምናምን ሲኖር እንትናችን አጋራችንንም ይሄ ምንድነው ማሰልቸት ወይም ደግሞ የጥላቻ ስሜት ውስጥ መክተት ይመጣል። አሁን ብዙ ጊዜ ወንዶች እንደ እንደዚ አይነት ባህሪ የሚታየው እና አሁን በሴት ስላለመዳችሁት በጣም ግርምት ነው የሚፈጥረው። እንዲህ ምን ሆኑ ነው እንደዚህ አይነት ነገር ምን ያልፈሰፍሰዋል ምናምን ልትሉ ትችላላችሁ። ያው እሷ የምታቀኝ ያው ልክ አንተ የምታቀኝ ታጥቄ እንዳገ ማለት ነው። ግን ያጋጥማል። አሁን አንድ የሰው ባህሪ እንዴት ነው? አሁን ለምሳሌ ብዙ ጊዜ ይህንን ምሳሌ አድርጌ መጠቀም የለብኝ ማለ እኔም የመጀመሪያ ልጅ ነኝ ቤት ውስጥ። ግን ብዙ ጊዜ የመጀመሪያ ልጅ ስትሆኑ ኃይለኛ ባህሪ ነው የሚኖራችሁ፣ ማለት ከታናናሾቹ ጋር ምናምንም ስለምትሆኑ በተለይ ሴት የመጀመሪያ ልጅ ስትሆን ተቆጣጣሪ ናችሁ። አንቺ እያለሽ ምናምን አይነት ጥያቄዎች ስለሚመጡባችሁ ቁጡ ናችሁ። እንደዚህ አታርጉ፣ እንደዚሁን ይሄ አዛዥ፣ የለም ፈላጭ ቆራጭ የምንለው ባህሪ፣ እንደዚህ አይነት ባህሪ ይኖረንና ትዳር ውስጥ አንዳንድ ጊዜ ተመሳሳይ ባህሪ እናንጸባረቃለን፣ ግን ተገቢ አይደለም። ስለዚህ ምናልባት ይህንን ቪዲዮ እያየሽ ከሆነ የባለታሪካችን ባለቤት፣ መጀመሪያ ባለሽበት ሰላምታዬ ይድረስሽ እና ራሳችንን ባህሪያችንን መግራት አለብን ማስተካከል አለብን። ሰዎች እስከሚሉን ድረስ መጠበቅ የለብንም እና እንደዚህ አይነት ባህሪዎችን ለማስተካከል ብትሞክሪ፣ ባለን ማህበራዊ ግንኙነቶች ውስጥ ማለት ነው እንከኖች ሊሆኑብን ይችላሉ። ምንድነው ማስበው መሰላችሁ? እዚህ ምድር ላይ እስካለን ድረስ ያው ፍጹም መሆን አንችልም። ግን ለፍጹም የተጠጋን ሰዎች ብንሆን የተሻለ ነው። በተለይ ትዳር ውስጥ ስትሆኑ ቤታችሁ በጣም ፍጹም ሰላማዊ፣ ፍጹም በፍቅር የተሞላ ለልጆቻችሁ ማለት ነው ምቹ ለልጅ ማሳደጊያ የሚሆን ኢንቫይሮመንት መፍጠር አለብን እና ይሄ ቤትን ቤት የምታደርገው ደግሞ ሚስት ናት። አያያዟ በቃ ሁሉ ነገር ያለው ነገር፣ ኢቨን ምንም ነገር ባይኖር ማለት ነው። አሁን ግን ከኢኮኖሚካል ጋር እንድታገኙት አልፈልግም። ገንዘብ ቢኖር ባይኖር አይደለም፣ ግን እናት ስትኖር ያለው ስሜት አለ ቤቱ ልክ አሁን እንዴት ነው ድሮ ወይ ከትምህርት ቤት ስትመለሱ ምናምን እናታችሁ ቤት ስትኖር የሚኖራችሁ ደስታ አላ ጊዜ ከውስጥ በቃ ብርቅ የሚያረጋችሁ ነገር እንደሱ አይነት ስሜት መፍጠር አለብን። ያው ባል ማለት እኮ የመጀመሪያ ልጅ እንደማለት የመጀመሪያ ልጅ እንደማለት ነው። አሁን በዚህ እንዳትከራከሩኝ ማለት ብዙ ነገሩን የምታርሙት ነው፣ ብዙ ነገሩን የምታስተካከሉት ነው። ግን እንደ ልጅ እየቆነጠጣችሁ እየቀጣችሁ ሳይሆን በፍቅር ነው የምቀጡት በፍቅር ነው የምቆነጥጡት። አያያዝን ማወቅ አለባችሁ። ሁላችንም ከእናታችን ወጥ ተምረን አልመጣንም። ግን እንዲሁ በቃ አሁን በተለየኛ እንደሆነ እኮ የኢትዮጵያውያን ያናኗት ማለት ነው በቡና እንደውም አሁን እኮ ቡና አፍልቶ መጠራራት ምናምን ቀርቷል። ግን በቡናውን ብትሉ እድርም ቢሆን ሴቶች ሰብሰብ በሚሉበት እናቶች የሚኖሩበት፣ እንዴት እንደሆነ ባሎቻቸው መያዝ እንዳለባቸው፣ እንዴት ማማከር፣ እንዴት በብልጠት መሆን እንዳለበት ይናገራሉ፣ ወይም ደግሞ ያውቃሉ። በሂደት የምትማሩት ነገር ነው ግዴታ፣ እንደ ትምህርት ቤት ቁጭ ብለን የምንማረው ነገር አይደለም። እና ባሎቻችንን እንዴት ነው መያዝ ያለብን? አሁን ዘሪቨርስ ነው። አሁን ዘሪቨርስ ስላችሁ ብዙ ጊዜ ባሎች በጣም ቁጡ፣ ኃይለኛ፣ ቅናተኛ ምናም የሚሆኑና እንዴት ነው ባሎች መያዝ ያለባቸው? ይህን ንዴታቸውን፣ ቁጣቸውን ለማብረድ የምንለው ማለት ነው። አሁን ደግሞ ሞር ሴቷ ራሷ ላይ ብትሰራ የተሻለ ነው እንዴት ነው ሚስቱ መያዝ ያለበት የሚለው እና የሆነ ፓርት ላይ ምንድን ነው ያለው? እኔ ስራ ቦታ ሁሉም ሰው የሚፈራኝ የሚያከብረኝ የሚፈራኝ ሰው ነኝ፣ ግን እሷ ጋር ሲሆን ፍቅር ነው እንደዚህ የሚያደርገኝ ብሏል። ስለዚህ አሁንም መቀየር የምትችለው በፍቅር ነው፣ በፍቅር ነው መቀየር የምትችለው። ስለ ሚስት በጣም የምትወደውን ነገር አንተም ታውቀዋለህ። በምንም አይነት ጉዳይ ላይ እሷ ነች ማሸነፍ ያለባት ብለህ ነግረናል። ስለዚህ ወደ አንተ ጥያቄ ስመጣ፣ እንኳን ደስ አለ ነጻ ስኮላርሽፕ ስላገኘ እና ምንድን ነው የምታደርጋት ይሄን ነፃ ስኮላርሽፕ መሄድ አለብህ ብላ እንድታሸንፈህ ክርክር ማምጣት አለብህ። እንዴት ነው የምታመጣው? እስቲ አስብበት አለሁ። እሱ እንዴት እንደሆነ አስብ፣ ይልክልለሁ ግን የሆነ ክርክር ፍጠር ነው አሌድም አግኝቻለሁ ምናምን፣ ግን አሌድም በፍጹ ምናምን ብልሃት። እሷ ግን ኖ መሄድ አለብህ ግዴታ መሄድ አለብህ ብላ እንድትከራከረህ አድርገህ በቃሽ፣ ያንቺን ሀሳብ ብቻ ስለማከብር ይሄዳለሁ ብለ መሄድ ለቻልስ፣ መሄድ አለብህ ግን ለዘለቄታው አሁን ልጆች ሲመጡ ብዙ ነገሮች አለው። ልጆች ደግሞ የሚያዩትን ነው የሚኖሩት። አሁን እንደዚህ በጣም ኃይለኛ ቁጣ ያለበት ንዴት ያለበት ቤት፣ በተለይ ለወንድ ልጅ ክብር ማለት ለሁሉም ሰው ሁሉም ሰው መከበር አለበት። ግን ከምትሰጡት ፍቅር ይልቅ እምትሰጡት ክብር ትንሽ ከፍ ቢል ለወንድ ልጅ ስሜቱን ይገዛዋል። እና እስካሁን ድረስ እንግዲህ በፍቅር እያባበልክ ይዘ ቆይተዋል። ስለዚህ አሁንም ከዚህ በኋላ ላለው ነገር በተሻለ መጠን አንተ የምትፈልገውን እሷ እያሸነፈች እንደምታደርገው ማድረግ ትችላለህ አሁን ብልሃት ነው አንተ ጋር ያለው እሷ ጋር ደግሞ ሀይለኝነት አለ ማለት ነው ተገራኒ ነው ያጋጥማል አንዳን ብዙ ጊዜ አሁን ምንድነው ታሪኩ ሳነብላችሁ ኮመንት ቼክ አደረጋለሁ በተለይ የኛ ይሄ ፍቅር ቲቪ ቲክቶክ እና ኢንስታግራም አካውንታችን ላይ በጣም ብዙ ሰዎች ነው የሚያዩት እና እዛ ኮመንቶች ላይ ቼክ ሳረግ ብዙ ጊዜ ወንዶች በጣም ስለማፈቅራት ቻልኳት ፍቅሬ አልፈሰፈሳይ ምናምን የሚል ቃል ሲጠቀሙ ወንድ አደለ እንዴ ምናምን የሚባል ነገር አለ። ወንድማ ነው፣ ወንድ እኮ ስለሆነ ነው የቻለው። በቃ ወንድ ልጅ ጥንካሬው ይሄ ነው። ጥንካሬው ስላት በቃ ፍቅር እንደዚህ ነው የሚያደርጋችሁ፣ ያንበረከካችኋል። የፈለገ ሀያል በቃ መሬቱን ምድሩን የሚያንቀጠቅጥ ሰው ቢሆን ፍቅር ላይ ግን ሲመጣ አይችልም። በቃ ያብረከርኳዋል ነው ምላል እና ምን ከጾታ ጋር ታገናኝት ይሄን ነገር፣ ባህሪ አይደለ? ባህሪ በምንም መልኩ ሊወራረስ ይችላል። አሁን ባለታሪክ የባለታሪካችን ሚስት ካደገችበት ቤተሰብ ወይም ከመጣችበት ማህበረሰብ የወረሰችው ባህሪ አለ። እሱም ባህሪ ነው ይዛ ወደ ትዳር ውስጥ የገባችው እና በዛ ምክንያት የሚፈጠሩ የባህሪ ልዩነቶች ይኖራሉ እንጂ ከጾታ ጋር የሚገናኙ ነገሮች አይደሉም። እና ሰውን ስትወድም ሆነ ስታከብሩ እኔ ወንድ ስለሆንኩኝ ቆይ፣ ሰላሳ ፐርሰንት ወንድ ስለሆንኩኝ እኔ ሴት ስለሆንኩኝ በሰማኒያ ፐርሰንት ላስኪደው ምናምን የለም። ይህ የመኪና ፍጥረት ምናምን አይደለም። በሰላሳ ነው ምናምን የምንለው ነገር አይደለም። ፍቅር ሲሆን በመቶ ፐርሰንት ነው። በቃ መሬት መሆን አለባችሁ። መስጠት ያለባችሁን ሰጥታት፣ ከዛ በኋላ እናንተ የምታገኙትን ታገኛላችሁ። ገባችሁ? ስለዚህ እንግዲህ ባለታሪካችን ታሪክን ስለላክል እናመሰግናለን። ይህንን ነው ልልህ የምፈልገው በክርክሩ አንተ እንድታሸንፍ አድርገ እሷን ከዛ የእሷን ሀሳብ ተቀብላ ጌድክ እንደሆነ ማሳወቅ ትችላለ። ግን ለዘለቄታው ደግሞ እህታችን በደንብ ራስሽን ገር አድርገሽ ወይም ገታ አድርገሽ እስቲ ምንድነው ችግር የምንድነው እንደዚህ የሚያበሳጨኝ እንደዚህ እየወደደኝ እንደዚህ እየሆነልኝ ብለሽ ራስሽን ለማየት ሞክሪ። እንግዲህ ተጨማሪ ሀሳብ ካላችሁ እናንተም ኮመንት ላይ ያስቀምጡላት ለእህታችን፣ እንዲሁም ደግሞ ለባለ ታሪካችን የተሻለ ከኔ የተሻለ መፍትሄ ያለ ብላችሁ የምታስቡትን ኮመንት ላይ ያስቀምጡላቸው። እንግዲህ እንደ ሁል ጊዜው እንደዚህ ፏ የምታደርገኝ አሴፋሽና ስልኳና አድራሿ እዚህ ጋ አለ። እየደወለ ፖ በሉ ሜድሲኔኝ ባይ